ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ ሰባት 17 2017 ዓመተ ምህረት ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎቹን ወደ እናንተ እያደረስኩ አብሬያቸውን ቆየው በለጠ ካሳናኝ የተከታተላቸው አብራችሁን ልትቆዩ ነው በአክብሮት የምጋብዛችሁ። በሰዓት ከያዝኳቸው መረጃዎች መካከል በጎንደር ሌሊቱን የሆነው ምንድን ነው የሚለውን መረጃ በሰዓት ከማድረሳቸው መረጃዎች መካከል አንዱ ነው። ወታደራዊ ካምፕ ላይ በተፈጸመ ጥቃት እየወጣ የለም። የቡድን መሳሪያዎችን ጨምሮ ሞርተር፣ ዲሽቃ እንደዚሁ ተወስዷል ተብሏል። ከዚህ ጋር በተያያዘ ዝርዝር መረጃ አለኝ። እንደዚሁም ደግሞ በጎንደር በአየር ማረፊያን ጨምሮ በተለያዩ አካባቢዎች ሌሊቱን ከፍተኛ ተኩስና ውጊያ ነበር። ይህንንም በዝርዝር የማደርሳችሁ ይሆናል። ሌሎች ተዛማጅ መረጃዎችንም ይዣለሁ። በተለያዩ አካባቢ እየተደረጉ ያሉ ውጊያዎችን በተመለከተ ዝርዝር መረጃዎችን እንዲሁም ደግሞ በትናንትናው ዕለት በወልቃይ ጠገዴ ሁመራ ከተማ ከነበረው የነጌታቸው ረዳ ጉብኝት ከጉብኝቱ ባሻገር ያሉ ጉዳዮች ምንድን ናቸው? የሚለውንም በተመለከተ እንደዚሁ የያዝኩት ዘገባ አለ። ሌሎች መረጃዎችን ወደ እናንተ እያደረስኩ አብራችሁ ስቆይ እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በትግራይ በተለያዩ አካባቢዎች ሌሊቱን ከፍተኛ ወታደራዊ እንቅስቃሴዎች እና ወታደራዊ መሳሪያዎች እየተጓጓዙ ነው የሚል መረጃ አለ። የኢትዮጵያና የኤርትራ ድንበር መረብ ወንዝ እንደዚሁ በሌሎች ተሽከርካሪዎች ሲያቋረጡት ነበር ብለዋል። ይህን ማኞች ይህን በተመለከተ በሰዓት ከማድረሳችሁ መረጃዎች መካከል ይገኙበታል። እናንተ መረጃዎችን እየተከታተላችሁ እስከመጨረሻው አብራችሁ መቆየት ነው የሚጠበቅባችሁ። አብራችሁ ስትቆዩ ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም እንዲሁም ደግሞ በአስተያየት መስጫ ሳጥን ላይ አስተያየቶቻችሁን ታስቀምጡ ትችላላችሁ። ከዛ ባሻገር በሜሴንጀር ዋትሳፕ፣ ቴሌግራም፣ ትዊተርና ቲክቶክ ላይ በመልእክት መላኪያ መንገዶች መልእክቶችን ታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ከውጭ በአጭሩ ከያስኳቸው መረጃዎች መካከል መልካም ዜና አለ። ላለፉት 12 ቀናት ሲደረግ የነበረው የእስራኤልና የኢራን እንዲሁም ደሞ የአሜሪካ ጦርነትን በተመለከተ አሜሪካ መግለጫ ሰጥታለች። ዘላቂ ተኩስ አቁም ስምምነት ተደርሷል። በዚህ በኩል ያሉ አጭር መረጃ ወደ እናንተ የማደርሳችሁ ይሆናል። በአማራ ክልል የመጨረሻ የተባለ እንደዚሁ ምድር አንቀጥቅጥ ማዕበል የተባለ ዘመቻ እየተደረገ መሆኑን የሚገልጽ መረጃ ላይ በዚህ በኩልም ዝርዝር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። እንግዲህ በሰዓት ወደ ከያዝኳቸው መረጃዎች መካከል የችሎት መረጃዎች ማስቀደም ነው የምጀምረው። እንደተለመደው የእናንተን ሀሳብና አስተያየቶች በሌላ መረጃ ሰዓት እመለስባቸዋለሁ። አሁን በዚ ሰዓት ግን የችሎት መረጃዎችን ማስቀደም ያሉኝን መረጃዎች ወደ እናንተ ላድርስ። የችሎት መረጃዎች መካከል እንግዲህ በርከት ያሉ የህልናና የፖለቲካ እስረኞች ፍርድ ቤት ቀርበዋል። የፍርድ ቤት ውሏቸው ምን ይመስላል የሚለውን በአጭሩ ወደ እናንተ ለማድረስ እነዚህ ወር ውስጥ አምራይ ፍርድ ቤት ቀርቦ ነበረ። ፍርድ ቤት የቀረቡት አቃቢ ሕግ በሰነድ ማስረጃዎች ላይ አስተያየት እንዲሰጥ ተቀጥሮ ነበረው ቀጠሮ ላይ ነው እንግዲህ የተሰየመው ችሎቱ። በዚህ ቀጠሮ ላይ አቃቢ ሕግ የአልጨረስኩም አስተያየት ለመስጠት በሰነዱ ላይ ስላለ ለሰኔ 23 2017 ተለዋጭ ቀጠሮ ተሰጥቷል። በሚሰጡ ቀጠሮዎች ላይ የአቃቢ ሕግን አቋም ሁላችሁም በአግባቡ እንድትከታተሉት እና ምን እየተደረገ እንደሆነ በፖለቲካና ሕሊና እስረኞች ላይ ጊዜ እየተወሰደ እየተንገላቱ እንደሆነ አቃቢ ሕግ የሚሰራቸው በደሎች ፖለቲካዊ በደሎች በደም ይታያሉ። ሌላው ፍርድ ቤት ቀርበው እየነበሩት እነ ሚካኤል መላክ ነው የመከላከያ ምስክር እንዲያሰሙ ነበር ፍርድ ቤት ቀርበው እየነበረው። ሆኖም ተከሳሹ ቅድመ ሁኔታዎችን ጠይቀዋል። በቅድመ ሁኔታው እንግዲህ በጠቅላይ ፍርድ ቤት የዋስትና ብይን ክርክር እየታየ ስለሆነ እና በሌላ ቅድመ ሁኔታ ምክንያት ለሰኔ 21 2017 ዓ ም ተለዋጭ ቀጠሮ ተሰጥቷል። ሌላው እንደዚሁ ፍርድ ቤት ቀርበው የነበሩትና ችሎታቸው በትናንትናው ሁለት ሰኔ 16 ከታየው መካከል እነ ችሎት ይስማው ይገኙበታል። በሰነድ ማስረጃ ላይ ብይን ለመስጠት የተሰጠው ቀጠሮ ነበር። አቃቢ ሕግ በዚህ ጉዳይ ላይ ምላሽ ለመስጠት አልቻልኩም ማለቱን ተከትሎ ለሰኔ 23 2017 አቃቢ ሕግ ምላሹን፣ አስተያየቱን አካቶ እንዲመጣ ችሎቱ ቀጠሮ ተለዋጭ ቀጠሮ ሰጥቷል። ሌላው እነሸዋ ታጠቅ መዝገብ እንደዚሁ የሽብር ክስ መቃወሚያ ብይን ለመስጠት ለሰኔ 2017 ተለዋጭ ቀጠሮ ተሰጥቷል። ሌላው እነ ዶክተር ወንዶሰን አሰፋ ትናንትና ፍርድ ቤት ቀርበው ነበር። ዶክተር ወንዶሰን አሰፋን ጨምሮ በርካታ ጋዜጠኞች ለመስከረም አበራ፣ እነ ዳዊት፣ እነ ጎበዜ ሲሳይ ያሉበት ክስ ነው ፍርድ ቤት ቀርበው ነበር። እነ ዶክተር ወንዶሰን አሰፋ ፍርድ ቤት በቀረቡበት ጊዜ አቃቢ ሕግ ስምንት ምስክሮችን ቀሪ ምስክሮችን ለማስመስከር ተዘጋጅቻለሁ ቢልም ዳኞቹ ግን በተከሳሾቹ በኩል ጋዜጠኛ ጎበዜ ሲሳይ በህመም ምክንያት ችሎት ላይ አለመገኘቱና የተጓደሉ ተከሳሾች መኖራቸውን ተከትሎ የአቃቢ ሕግን ምስክሮች ለሌላ ጊዜ ለመስማት ተለዋጭ ቀጠሮ ተሰጥቷል። ዛሬ ይቀጥላል የተባለው ሰኔ 17 ዛሬ ማለዳ ጀምሮ በነ ዶክተሩ እንደሰናሰፋ ክስ ያሉ ተከሳሾች በእስር ቤት በቅሊንጦና በቃሊቲ እስር ቤቶች ከአያያዝ ጋር በተያያዘ የሚደርስባቸውን በደል የአስተዳደር ችግሮችን በተመለከተ ለችሎቱ በርካታ ቅሬታዎችን አቅርበዋል ተብሏል። ጠበቆቻቸውም ይሄ መፍትሄ እንዲያገኝ ጠይቀዋል። ፍርድ ቤቱም በአንዳንዶች ጉዳዮች ላይ ትዕዛዝ መስጠቱን ነው ለማረጋገጥ እየተቻለው እንግዲህ ከነዚህ መረጃዎቻችን ወደ ሌሎች መረጃዎች ስንሄድ የትግራይን ሁኔታ በተመለከተ ከያስኳቸው መረጃዎች መካከል በሌሊት ከቦታ ቦታ በትግራይ ውስጥ ከፍተኛ የሆነ የጦር መሳሪያ እንቅስቃሴ አለ ተብሏል። መነሻውን ከጨርጨር መሆን ያደረገ የጦር መሳሪያ በራያ ቀጠና ወደ ግራ ካሶ እና መረዋ ተብሎ ወደሚጠራ ቦታ ሌሊት እየመጣ እየተራገፈ ነው ሲሉ እና ትላንት ወዲያም ዛሬም መሳሪያ ሲጓጓዝ ተመልክተናል ያሉ የአይን እማኞች ይህንን ካለማጣ ከተማ ደርሰዋል። በሌላ አካባቢ እንደዚሁ ከሽሬ ወታደራዊ ተሽከርካሪዎች ኦራል፣ እንግዲህ የኢትዮጵያ የቀድሞ መከላከያ ሰራዊት ተሽከርካሪዎች የሆኑ አሁን ህወሓት የሚጠቀምባቸው ኦራሎች ወደ ሽራሮ አዲነብሪት፣ እንዲሁም ከሽሬ ወደ ደደቢት ጸሊሞይ፣ ተከዜ መስመር እንዲሁም ደግሞ ከሽሬ እንዳባጉና ተከዜ ወደ ጠለምት መስመር በተናጠልና በቡድን በሸራ የተሸፈኑ እንቅስቃሴዎችን ያደርጋሉ። ወታደራዊ ቁሳቁሶችን ጭነው እያጓጓዙ ነው የሚገኙት። ተሽከርካሪዎቹ በተናጠልና በቡድን እንቅስቃሴዎችን እያደረጉ ነው ሲሉ የአይንማኞች ይህንን ገልጸዋል። ሌላው የኢትዮጵያና የኤርትራ ድንበር መረብ ድልድይ ሌሊት ተሽከርካሪዎች አቋርጠው ያልፉበታል ተብሏል። ላለፉት ስድስት ቀናት በአካባቢው የኢትዮጵያና የኤርትራ ድንበር በሆነው መረብ ወንዝ ተሽከርካሪዎች ከኤርትራ ወደ ኢትዮጵያ እንዲሁም ደግሞ ከኢትዮጵያ ትግራይ ወደ ኤርትራ ወንዙን እያቋረጡ እና ድልድዩን እያቋረጡ ተመላልሰዋል፣ ተሻግረዋል ሲሉ የዓይን እማኞች ይህንን ገልጸዋል። ምን ጭነው እንደሆነ ግን የታወቀ ነገር የለም። እንግዲህ ሕዝብ ለሕዝብ ግንኙነት ተብሎ መንገዱ ከተከፈተ በኋላ በአካባቢው የንግድ እንቅስቃሴ መጀመሩን ነው መረጃዎች የሚያሳዩት። የነ ደብረ ጽዮን ቡድን የከሃዲ ቡድን ደጋፊ ናቸው ባላቸው የፖለቲካና ወታደራዊ መሪዎች ላይ ግምገማና እርምጃ እንዲወሰድ ወስኗል ተብሏል። የነ ደብረ ጽዮን ቡድን ይህንን ውሳኔ እየወሰነው የከሃዲ ቡድኑ የትግራይን ፖለቲካ እየበተነ ነው። ስለዚህ የሱ ደጋፊ በሆኑት ላይ እርምጃ መወሰድ አለበት በሚል ነው። ቡድኑ በተለይ ደቡባዊ ዞን ብሎ በጠራው ውስጥ ያሉ የካቢኔና የጸጥታ ባለስልጣናት ላይ እርምጃ እንዲወሰድ እንደዚሁ ለጀኔራል ታደሰ ወረደ እቅድ አቅርቧል ነው የተባለው። ጀኔራል ታደሰ ወረደም በድጋሚ ወታደራዊ ኃላፊነታቸውን እንዲያስረክቡ የነደብረ ጽዮን ቡድን ጠይቋል ተብሏል። ጀኔራል ጻድቃን ወታደራዊ ስልጣኑን ለመመለስ እስካሁን ፈቃደኛ አይደሉም ነው የተባለው። ወታደራዊ ኃይሉ በአራቱ ጀኔራሎች እና በሌላ አንድ አስተባባሪ እንዲመራ ነው እቅድ ያቀረበው የነደብረ ጽዮን ቡድን ተብሏል። በወታደራዊ ግንባር በኩል ጀኔራል ምግብ የምዕራብ ግንባር አዛዥ፣ ጀኔራል ዮሐንስ የደቡባዊ ግንባር አዛዥ፣ ጀኔራል ኃይለስላሴ እና ጀኔራል ማሾ በየነ የማዕከላዊና የሰሜን ግንባር አዛዦች በጋራ ሆነው እንዲመሩትና ሌላ አስተባባሪ እንዲጨመርላቸው፣ በዚህ መንገድ ወታደራዊ ኃይሉ እንዲመራ እና ከታደሰ ወረደ እጅ እንዲወጣ የነደብረ ጽዮን ቡድን እቅድ አቅርቧል ተብሏል እስካሁን ግን ሌተናል ጀነራል ታደሰ ወረደ ለዚህ ፈቃደኛ አይደሉም ነው እየተባለው ወደ ሌሎች መረጃዎች እቀጥላለሁ ወደ ሌሎች መረጃዎች ስቀጥል ወደ ደወሎ ቦረና ሳይንት የሚወስደን መረጃ ነው የማስከትለው በቦረና ሳይንት መካነ ሰላም አቅራቢያ በተለያዩ ቦታዎች ከባድ ውጊያዎች ተደርገዋል ተብሏል በውጊያው ወታደራዊና ቁሳዊ ኪሳራ ደርሷል ውጊያው የተቀሰቀሰው የፋኖ ቀጠናዎችን በከበባና በቆረጣ ለመያዝ የመንግስት ኃይሎች ስምሪት መውሰዳቸውን ተከትሎና ፋኖም ከበባ ሰብሮ መውጣቱና አጸፋ ምላሽ መስጠቱንም እንደዚሁ መረጃዎቹ ገልጸዋል። በዚህም በአጸፋ ምላሹ ጉዳት ደርሷል። በተለይ አየሌ ተብሎ በሚጠራው ቦታ ከበባ ሰብሮ የወጣው የፋኖ በመንግስት ኃይሎች ላይ ጉዳት ደርሷል። ከጉዳቱ አንጻር በፋኖ ላይም እንደዚሁ የደረሰው ጉዳት መኖሩን የመረጃ መንጮች ገልጸዋል። ይህንን ተከትሎ የመንግስት ኃይሎች ወደ ቢሊ ተብሎ ወደሚጠራው ቦታ አፈግፍጓል ወይም ደግሞ ወጥተዋል ተብሏል። የአጸፋ ምላሽ መሰጠቱን ተከትሎ ከመንግስት ኃይሎች ከፋኑ አባላት ባሻገር ሰላማዊ ሰዎች ላይም እንደዚሁ ሞትና የአካል ጉዳት ደርሷል። ንብረትም ወድሟል። ሁለት ሰዎች ህይወታቸው አልፏል። ሌሎች አራት የሚሆኑ ደግሞ ቆስለዋል ነው እየተባለው በሞርተርና በዙ 23 ድብደባ ምክንያት ሌላው እንደዚሁ በደቡብ ጎንደር በተለያዩ አካባቢዎች ውጊያዎች ሲደረጉ ነው የዋሉት። በትላንትና ዕለት ከስቴ ወደ ደራ አንዳቤት መስመር ደርባ፣ ቆሜሳ፣ ገላውዲዮስ፣ ከሳ፣ ጠጅ መረር ተብሎ በሚጠሩ አካባቢዎች እንደዚሁ ውጊያዎች ሲደረጉ ውለዋል። በእነዚህ ሰፊና ረጅም ቦታ በሚሸፍነው አካባቢ የመንግስት ወታደሮች በፋኖ ቀጠናዎች ላይ ከበባ ለማድረግ የሌሊትና የቀን ስምሪት ከወሰዱ በኋላ ነው ይኸው ውጊያ የተቀሰቀሰው ተብሏል በዚህ አካባቢ ሲደረግ በኋላው ውጊያ ግን የደረሰው ጉዳት አልታወቀም ሰብአዊ ቁሳዊ ኪሳራ እየተጣራ ነው ነው የተባለው ሌላው እንግዲህ እነዚህን ጨምሮ የሚያሳየው የመጨረሻ የቀጠሮ ዘመቻ በሚል ማዕበል የተባለ ዘመቻ በአማራ ክልል የመጀመሩን ነው ውስጥ አዋቂ መረጃ ምንጮች የገለጹት ምድር አንቀጥቅጥ ማዕበል የተባለው ዘመቻ በቀንና በሌሊት ነው ዘመቻው ይደረጋል የተባለው የዘመቻው ዋና ዓላማ ሰኔ ሰላሳ በፊት ፋኖን በማዕበል በማጥፋት አካባቢዎችን መቆጣጠር የሚል እቅድ ይዞ እየተተገበረ እንደሆነ ነው እንግዲህ የመረጃ ምንጮቹ እየገለጹት። ወታደራዊ ዘመቻው ወንዞች ሳይሞሉ መንገዶች ሳይቆረጡ ክረምቱ ተጠናክሮ ሳይገባ የፋኖ ቀጠናዎችን መያዝና መቆጣጠር የሚል እና ስር ነቀል በሆነ ዘመቻ አካባቢዎቹን ሙሉ በሙሉ በመንግስት እጅ ማስገባት የሚልቅድ እንዳለው የገለጹት የመረጃ ምንጮቹ ለዚህ ዘመቻ የህዝብና የማህበራት ተሽከርካሪዎች ጭምር በግዳጅ ወታደራዊ አገልግሎት እንዲሰጡ ይደረጋል። እግረኛ፣ የአየር ወለድ፣ የባህር ኃይል፣ የሪፐብሊካን፣ የልዩ ኮማንዶ ባሻገር መደበኛ የሚልሻ እንዲሁም ደግሞ የግል የመደበኛ ታጣቂ ሚልሻም በዚህ ዘመቻ ይሳተፋል። የአድማ ብተና፣ የሽምቅ የፖሊስ አባላት እና ካድሮች በዚህ ዘመቻ እንዲሳተፉ ነው ትዛዝ እየተሰጠው ተብሏል። ሞተራይዝድ እና መካናይዝድ ምድቦችም የከባድ መሳሪያ ድብደባና ሽፋን ይሰጣሉ። እንደ አስፈላጊነቱ አየር ኃይልን በተመረጡ ቦታዎች ላይ ጥቃት ይፈጽማል። ይህ እንግዲህ ሰኔ ሰላሳ ከመሆኑ በፊት የተሰጠ የቀጠሮ ዘመቻ ነው። ይህንን በተመለከተ ወታደራዊ የመረጃ ምንጮች መስከረም ላይ ሌላ ዘመቻ እና ብሔራዊ ግዳይ ስላለ ይህንን ዘመቻ በቶሎ መጨረስ አለባችሁ በሚል ለታችኛው ወታደራዊ አመራሮች ትዕዛዝ አስተላልፈዋል ነው የተባለው። የወታደራዊ ትንተና ተባባሪ የሆኑ የመረጃ ምንጫችን ይህንን በተመለከተ በፍጹም ሊሳካ የማይችል ከመሰረታዊ የሽምቅ ውጊያ እውቀት ውጭ የሆነ የፖለቲካ እቅድ እንጂ ወታደራዊ ሳይንስና ስምሪትን እየተከተለ እቅድ እንዳልሆነ ይሄ የመንግስት የማዕበል ምድር አንቀጥቅጥ ዘመቻ ይህንን ይገልጻሉ። በአስተያየታቸው በሁለት ዓመታት አጠቃላይ ዘመቻ ምንም ውጤት ያላመጣ ኃይል ይህንን እቅድ ማቀዱ ይገርማል። ፋኖን በተመለከተ በተመለከተ ያለው አሁናዊ ሁኔታ ተለውጧል። በአደረጃጀት ወታደራዊ ልምድ በውጊያ ተሞክሮና በመሳሪያና በትጥቅ ጭምር ከሌሎች ሁኔታዎች ጋር በተገናዘበ የፖለቲካ አሰላለፍ እንዲሁም ደግሞ ቀጠናዊ ትብብሮች ባደጉበት ሰዓት ይህንን እቅድ ማቀድ ተራ የፖለቲካ እቅድ እንጂ ወታደራዊ እቅድ አይደለም የሚል አስተያየት ሰጥተዋል። ስለዚህ ዘመቻው ዘመቻው ማዕበል እቅዱ የከሸፈ ነው፣ ገና ከእቅዱ ነው የሚሉት። እንግዲህ ትግበራውም እየከሸፈ ይሆናል ብለዋል። ሁኔታዎችን ያላገናዘበ የፖለቲካ ፍላጎት ስለሆነ ብዙ ስኬታማ አይሆንም፣ በጦር ሜዳ የሚፈጸም እቅድ አይደለም። ይህም እንግዲህ ከዚህ ጋር በተያያዘ በሁለት ዓመታት ከተመለከት ነው እና ከተሰጡ የቀጠሮ ዘመቻዎች የተለየ አይሆንም። ባለፉት ሁለት ዓመታት በአማራ ክልል እየተደረገ ባለው ጦርነት በርካታ ቀጠሮ ዘመቻዎች ተደርገዋል። አንዱም የቀጠሮ ዘመቻ ግን እየተሳካ አይደለም። በሁለት ዓመታት ያልተሳካ ዘመቻ በሁለት ሳምንት ይሳካል ወይ የሚለው የፖለቲካ አቅጣጫ እንጂ ወታደራዊ እቅድ አይደለም ሲሉ አስተያየት ሰጥተዋል። ከዚህ ጋር በተያያዘ እንግዲህ በአማራ ክልል ተጨማሪ ኃይል እየገባ መሆኑ እንደዚሁ የሚገልጹ መረጃዎች አሉ። አዳዲስ ስምሪቶችም አሉ። ከአዲስ አበባ ወደ ደብረ ብርሃን ኮማንዶ አየር ወለድ የሪፐብሊካን በየቀኑ እየተጓጓዙ ወደ ደብረ ብርሃንና ወደ ይፋት ወደ መንዝ ቀጠናዎች አዲስ ስምሪት እየተወሰደ ስለመሆኑ በአፋር በኩል ቦከክሳ በሚል ከመርሳ ወደ ቦሆሮ አዲስ ኃይል ጎርባ ድረስ አዲስ ኃይል እየገባ ስለመሆኑ፣ እንደዚሁም ደግሞ ከደቡብ ወሎ ወደ ሰሜን ወሎ አዲስ ኃይል እንቅስቃሴ መኖሩን፣ ለሃይቅ ሸሙስ አተራራ ተብሎ ከሚጠራው አካባቢ ሰፍሮ የነበረ የመንግስት ኃይል ሰሞኑን ወደ መርሳና አካባቢው አምባሰል ቀጠናዎች አዲስ ምሪት ስለመወሰዱና ስለመጠጋቱ፣ ከባህር ዳር መኮድ እንደዚሁ ወደ ጎንደር መስመር ተደጋጋሚ የመንግስት ወታደሮች እና ኮንቦዎች ወታደሮች እና ወታደራዊ ቁሳቁሶችን ጭነው እየወጡ በየቀኑ የሚታዩ መሆናቸውን የመረጃ ምንጮቹ ገልጸዋል። ሌላው መረጃችን እንግዲህ ወደ ሌሊት የተፈጸሙ ሁኔታዎችን በተመለከተ የማደርሳችሁ መረጃ ነው። በተለይ በጎንደር ቀጠና ጎንደር ከተማ ዙሪያና በመተማ ሌሊቱን የሆነው ምንድን ነው የሚለውን ጎንደር ወታደራዊ ካምፕ ላይ ከባድ ጥቃት ተፈጽሟል። ጥቃቱ ከፍተኛ ወታደራዊ ኪሳራ አድርሷል ተብሏል። በአዘዞ በአዘዞ እስከ ጉብሪት ድረስ ነው ውጊያ ሲደረግ የነበረው። በከባድ መሳሪያ የታገዘ ውጊያ ሲደረግ አድሯል። ሌሊቱን ጉብሪት የሚገኝ ወታደራዊ የአድማ ብተና ካምፕ ላይ እንደዚሁ ከምሽት ሶስት ሰዓት ጀምሮ በተከፈተ ጥቃት ከፍተኛ ሰብዓዊ፣ ቁሳዊ ወታደራዊ ኪሳራ ደርሷል። ሶስት የፋኖ ብርጌዶች ከሶስት አቅጣጫ በካምፕ ላይ በፈጸሙት ጥቃት ነው ከፍተኛ ሰብዓዊ ቁሳዊና ወታደራዊ ኪሳራ የደረሰው ተብሏል። ወደ ጉብሪት ወታደራዊ ካምፕ ካዘዞ የሰሜን ምዕራብ እዝ ማዘዣ ከተንቀሳቀሰ መንግስት መካናይዝግ ኃይል ጋርም እንደዚሁ አዘዞ አካባቢ ምሽቱን ውጊያ ተደርጓል። ከአዘዞ የወጣው የመካናይዝድና ሞተረኛ ኃይል ጉብሬት ላለው የአድማ ብተና ኃይል ሽፋን ለመስጠት የተንቀሳቀሰ ቢሆንም በቅርብ ርቀት አዘዞ አካባቢ ውጊያ ተደርጎ ሳይደርስ ቀርቷል ነው የተባለው። ሶስተኛው ውጊያ የተደረገበት አካባቢ እንደዚሁ ከጎንደር ከተማ በስተምራብ አቅጣጫ ዓፄ ቴዎድሮስ አየር ማረፊያ አቅራቢያ እንደዚሁ ውጊያ ተደርጓል። አይምባ ድረስ ምሽቱን የቀጠለው ውጊያ ሲደረግ ነበር ተብሏል። ጉብሪት ካምፕ በተፈጸመው ጥቃት በርካታ ቁጥር ያላቸው የአድማ ብተና አባላት እና ዘመቻ መሪን ጨምሮ ጉዳት ደርሶባቸዋል። የጉዳት ሁኔታዎች እየተጣሩ ነው ተብሏል። ግን ከፍተኛ ጉዳት ነው እየደረሰው ሲሉን የመረጃ ምንጮች የገለጹት። ሌሊት እንደዚሁ በአየር ማረፊያ ከሰሜን ምዕራብ እዝ ከ18 ጎንደር ከተማ የተውጣጣ ኃይል ሌሊቱን ወደ እነዚህ አካባቢዎች ሲጓጓዝ ነበር ብለዋል። ሌሊት የነበረው ተኩስ ጎንደር ከተማ ጭምር ፒያሳ ድረስ ይሰማ ነበር ሲሉ ነው እንግዲህ የዓይን እማኞች ይህንን እየገለጹት። ወደ መተማ መውጫ ወደ ደምቢያ ቆላድባ መውጫ መስመሮች በርካታ ኃይል ሌሊቱን ጭምር ሲጓጓዝ ነበር። በአጠቃላይ በሦስቱም ቦታዎች በተደረገ ውጊያ ደረሰው ወታደራዊ ኪሳራ ዝርዝር ገና እየተጣራ ነው ተብሏል። ሌላው ትናንትና ብርቱ ውጊያ ከተደረጉባቸው ቦታዎችና ከፍተኛ የመንግስት ኃይል እንደዚሁ እልቂት አስተናግዷል ከተባሉባቸው ቦታዎች መካከል ምዕራብ ጎንደር መተማ ወረዳ መቃ ከተማ አካባቢ እየደረሰው መረጃ ይህንን እያሳያል። መረጃውን አቀርባለሁ በመተማ ወረዳ መቃ ከአሁን በፊት እንግዲህ በዚህ ዘገባ እንደምታስታውሱት የተሸጠችው ከተማ በሚል ተከታታይ መረጃዎችን አድርሻችሁ ነበረ። በዚህ በመቃ ከተማ በተፈጸመው ወታደራዊ ጥቃት ከፍተኛ ወታደራዊ ከባድ ኪሳራ ደርሷል ነው የተባለው። ቁጥሩ ያልታወቀ የመከላከያ ኃይል አንድ ሻምበል ሙሉ አልቋል። ሞርተር እና ዲሽቃ መሳሪያዎች እንደዚሁ ተወስደዋል። አድማ ብተና ላይም እንደዚሁ ከባድ ጥቃት ተከፍቶ በርካታ የአድማብተና አባላት እልቂት ደርሶባቸዋል ነው የተባለው። ከብልጽግና አመራሮች ላይም እንደዚሁ የደረሰ ጉዳት ስለመኖሩ ከአካባቢ የወጡ መረጃዎች እያሳያሉ። ጥቃቱን የፈጸሙት የከተማውን ኬላ ተቆጣጥረው ቀረጥ የቀረጡ የነበሩ የቅማን ታጣቂዎች ናቸው ብለዋል የአካባቢው የመረጃ ምንጮች። ከወራት በፊት በነበረ ዘገባ እንግዲህ እንደምታስታውሱት የተሸጠችው ከተማ በሚል የብልጽግና ወታደራዊና ፖለቲካዊ አመራሮች ለታጣቂዎቹ ወታደራዊ ድጋፍ በመስጠት ከሱዳን ወደ ኢትዮጵያ ከጎንደር መተማ ሱዳን በሚገቡና በሚወጡ ተሽከርካሪዎች ላይ ያልተገደበ ቀረጥ ዝርፊያ እንዲፈጽሙ ያሰማሯቸው በተሽከርካሪ ከ15 ሺህ እስከ 50 ሺህ ብር ቀረጥ እያስከፈሉ በእያንዳንዱ ተሳፋሪ ላይም እንደዚሁ 1500 ብር እየተቀበሉ ይቀርጡ የነበሩ ታጣቂዎች ናቸው። ይህንን ጥቃት እየፈጸሙ ተብሏል። በጥቃቱ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። አንድ ካምፕ ላይ የነበረ የመንግስት ኃይል አልቋል ነው የተባለው። እነዚህ ታጣቂዎች ይህንን ጥቃት የፈጸሙት ሰሞኑን ከነሱ ጋር የጥቅም ቁርኝትና ትስስር የነበራቸው ጀኔራሎች መቀየራቸውን ተከትሎ ኬላ ላይ ያላቸውን ቀረጥ እንዲያቋርጡ ትዕዛዝ መሰጠቱን ተከትሎ ነው። በወታደራዊ ካምፕ ላይ ጥቃት እያደረሱት በዚህ ባደረሱት የተጠና ጥቃት አንድ ሻምበል ኃይል ጨርሰዋል። ዲሽቃና ሞርተርን ጨምሮ ወደ ተራራማ ስፍራዎች ይዘው ወጥተዋል፣ ነው የተባለው። በርካታ ወታደራዊ ቁሳቁስ ወስደዋል። ከቡድን መሳሪያዎች ባሻገር በአካባቢው ንጹሃን ላይም እንደዚሁ ጉዳት ደርሷል። በትንሹ 12 ሰላማዊ ሰዎች ተገድለዋል። ይህንን ተከትሎ በአካባቢው እንደዚሁ ማንነት ተኮር ውጥረት አገርሽቷል። አመሻሹን አመሻሹን ከገንዳ ውሃ የተንቀሳቀሰ የመንግስት ኃይል ዙ 23 ይዞ ወደ አካባቢው መጥቶ ከባድ መሳሪያ ድብደባ ቢያደርግም የተለወጠ ነገር የለም። በነበረው ውጊያ ከታጣቂዎቹም እንደዚሁ በትንሹ 13 የሚደርሱ ታጣቂዎች ሳይሞቱ አልቀሩም ሲሉ የአይን እማኞች ገልጸዋል። መከላከያ ገንዳ ውሃ ከመጣ በኋላ የዙ 23 ሽፋን በመስጠት አስከሬኖችን እያነሳ ነው። አስከሬኖች እየተነሱ ያሉት በህዝቡ ትብብር ጭምር መሆኑን ነው መረጃዎች የሚጠቁሙት። እንግዲህ ይህንን ጥቃት ተከትሎ በአካባቢው ግጭት ሊቀሰቀስ ይችላል፣ ማንነት ተኮር ግጭት በሚል በርካቶች ስጋት እንዳላቸው ነው እየገለጹ ያሉት። ሁኔታው አሳሳቢ ነው። ከጎንደር መተም የሚወስደው መንገድ የትራንስፖርት አገልግሎትም ተቋርጧል ተብሏል። ከታጣቂዎቹ ቢያንስ አስራ ሶስት ተገድለዋል። የደረሰው ጉዳት እንግዲህ በአጠቃላይ በመንግስት ወታደሮች ባድማ ብተና፣ እንዲሁም ደግሞ በአካባቢ ነዋሪዎች ላይ ከፍተኛ ነው ተብሏል። ቁጥሩ እየተጣራ ነው። ተጨማሪ መረጃዎችን በዚህ ጉዳይ ይዤ የምመለስ ይሆናል። ሌላው ወደ ስማዳ የሚወስደን መረጃ ላስከትል። ስማዳ ጸዶ እየተብሎ በሚጠራው አካባቢ በሁለት አቅጣጫ በነበረው ውጊያ ከስማዳ የመጣው የመንግስት ኃይል ላይ ጉዳት ደርሷል። በዚህ ወታደራዊ ኪሳራ በትንሹ 16 በላይ የሚልሻ እና የመከላከያ አባላት ሙትና ቆስለኛ ሆነዋል። ከስቴ በመነሳት እንደዚሁ ወደ ጸዶ የቀጠና እንቅስቃሴ ላይ የነበረ የመንግስት ኃይል ጋር በተደረገው ውጊያ እንደዚሁ ጉዳት ደርሰዋል ተብሏል። የደረሰው ጉዳት አልታወቀም። ይደግ ቀጭን ወንዝ ተብሎ በሚጠሩት አካባቢዎች በደፈጣና በግንባር ውጊያዎች እንደዚሁ ጉዳቶች ደርሰዋል ተብሏል። በነዚህ አካባቢ የነበሩት አጠቃላይ የመደበኛና የደፈጣ ጥቃቶች በመንግስት ወታደሮች ላይ ከፍተኛ ጉዳት ሲደርስ፣ በፋኑ አባላት ላይም እንደዚሁ መጠነኛ ጉዳት ደርሷል። የመንግስት ወታደሮች ከዚህ ጥቃት በኋላ አካባቢውን ለቀው ወጥተዋል ነው እየተባለው። ሌላው ወደ ደቡብ ጎንደር እንደዚሁ ሰደሙጃ ስማዳ ቀጠና የሚወስድ መረጃ ነው። ሰደሙጃ ሮቢት አካባቢ ከማለዳ ጀምሮ በአካባቢው ከፍተኛ ተኩስ ድምፅ ይሰማል ተብሏል። በአካባቢው የተቀሰቀሰውን ተኩስ ተከትሎ የደረሰው ጉዳት ግን አልታወቀም ሲሉ ነው የመረጃ ምንጮቹ እየገለጹት። ሌላው መረጃዎች እንግዲህ በዚህ ሰዓት ወደ እናንተ ከማደርሳቸው መረጃዎች መካከል አንዱ የሆነው ትላንትና ወደ ውልቃይት የተንቀሳቀሱትን የቀድሞ የህወሀት ከፍተኛ ባለስልጣን አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በተመለከተና አጠቃላይ ያለ ሁኔታ በተመለከተ ያሉ መረጃዎች ናቸው። የወልቃይት አስተዳደር ዛሬ አስቸኳይ ስብሰባ ተቀምጧል ነው የተባለው። አስቸኳይ ስብሰባ የተቀመጠበት ምክንያት የተለያዩ አጀንዳዎች ላይ እንደዚህ ውይይት ለማድረግ እና አቅጣጫ ለማስቀመጥ ነው ሲሉ የመረጃ ምንጮች ገልጸዋል። አንደኛ ትላንትና የነበረውን ግብረ መልስ በተመለከተ ለህዝብና ለታችኛው መዋቅር እና አስተዳደር ጉዳዩን ለማሳወቅ ሁለተኛ ህወሀት በአምስት አቅጣጫ እያደረገ ያለውን የጦርነት ዝግጅት በተመለከተ ግምገማና እንዲሁም ደግሞ መመሪያን አቅጣጫዎችን ለማስቀመጥ እንደሆነ የገለጹት የመረጃ ምንጮች ትናንትና ሰኔ 16 2017 ጌታቸው ረዳ ጋር በነበረው ስብሰባና በተወሰዱ አቋሞች ዙሪያም እንደዚሁ ለህዝቡ ገለጻ ለማድረግ እና ለታቸው መዋቅር ጉዳዩን ለማሳወቅ እንደዚሁ ስብሰባ ተቀምጠዋል ነው የተባለው። አጠቃላይ ትናንትና በነበረው የፖለቲካዊ ሁኔታውና ግምገማዎችም እንደዚሁ በአመራሩና ለህዝቡ ገለጻ ይደረግባቸዋል ተብሏል። ትናንትና በነበረው ስብሰባ እንግዲህ ጌታቸው ረዳ የልብ ትርታን ለመለካት ሲለሳለስ ተመልክተናል። ለስለስ ብሎ ነበር የቀረበው የሚሉት የመረጃ ምንጮቹ፣ የወልቃይትን ህዝብ የማንነት ጥያቄ እንደሚገነዘብ ጌታቸው ገልጿል። ይሄ እንግዲህ ለስለስ ብሎ የቀረበበት አቋም ነው። ነገር ግን የትግራይ ፖለቲካ ውክልናን ለማረጋገጥና ለአዲሱ ፓርቲው የፖለቲካ ቀጠና ፍለጋ የሚያደርገው ያቋም መለዋወጥ እንጂ የተለየ ነገር አይደለም የሚሉት ተሳታፊ የመረጃ ምንጮች የነበረው ስልታዊ አካሄድም ግልጽ ነው። እሱም ደግሞ ለጌታቸው ረዳ አዲስ የፖለቲካ ቀጠና ለመያዝ የሚደረግ እንቅስቃሴ ነው። እንግዲህ አካባቢውን በተመለከተ ያለው አጠቃላይ ሁኔታ ይታወቃል። እነ ኮሎኔል ደመቀ ዘውዱና አቶ ክብራ ባነሷቸው ቅድመ ሁኔታዎች ላይ ጌታቸው ረዳ የሰጠው ምላሽና አስተያየትም ግልጽ አቋሙን የሚያሳይ እና የፖለቲካ ፍላጎቱን ከአብይ አህመድ ጋር የመከረበትን ግልጽ ሁኔታ የሚያሳይ ነው ነው የተባለው። የነ ደብረ ጽዮን ቡድንም እንግዲህ በኃይል ወደ ወልቃይት ገባለሁ ከሚለው የጦርነት ዝግጅትና ዘምታለሁ ከሚለው አጠቃላይ እንቅስቃሴ አንጻር ለወልቃይትና ለአካባቢው ትልቅ ፈተና የሚሆነው የጌታቸው ረዳ አሻራ የሌለው እርምጃና በዚህ መንገድ የመጣበት ሁኔታ ነው ለወልቃይት ማንነት ጥያቄ ፈተና የሚሆነው ይላሉ አስተያየት ሰጪዎቹ። ጌታቸው ረዳ የፌዴራሉንና የክልሉን መንግስት ፖለቲካዊና ወታደራዊ መዋቅር እንዲሁም ደግሞ ዓለም አቀፍ ዲፕሎማሲያዊ ድጋፎችን ተጠቅሞ ነው ወልቃይት ጠለምት፣ ራያና ኮረምን አካባቢ የራሱ የፖለቲካ መሰረት ለማድረግ እየተንቀሳቀሰ የሚገኘው ይሄ ጉዳዩን እጅግ አደገኛ ያደርገዋል ነው የሚሉት የመረጃ ምንጮቹ። ጌታቸው ረዳ የሕወሓትን ፖለቲካ ለማምከን የኤርትራና የእነ ደብረ ጽዮንን ጽምዶ እየተባለ የሚጠራውን የፖለቲካ ጥምረት እንደዚሁ ደግሞ ለመበተን የአብይ የፖለቲካ መዶሻ ሆኖ እያገለገለ ነው። ከዚህ በመነሳት አብይ አህመድ በረጅም የስልጣን ፍላጎቱ አንጻር ለጌታቸው የፖለቲካ ጥያቄ የማያቀርበው ገጸ በረከት አይኖረውም። የጌታቸው የወልቃይት እንቅስቃሴ ከዚህ አንጻር ነው እንግዲህ ከፍተኛ ትኩረት የሚያስፈልገው ነው የተባለው። እንግዲህ ትናንትና በነበረው ስብሰባ እነ አረጋ ከበደን ጨምሮ እነ ኮሎኔል ደመቀ ዘውዱ ያቀረቧቸው ቅድመ ሁኔታዎች አሉ። ጉዳዩ እስካሁን ድረስ መነጋገሪያ ነው። ትላንትና ከነበሩ ቅድመ ሁኔታዎች መካከል የተወሰኑትን ለማስታወስ እነ ኮሎኔል ደመቀ ዘውዱ ያስቀምጧቸው ቅድመ ሁኔታዎች አጠቃላይ በመጀመሪያ የወልቃይ ጠገዴ ሕዝብ የዘመናት የማንነት ትግልና ጥያቄ ምላሽ ሲሰጠው ሌሎች ጥያቄዎችን እናስተናግዳለን ነው ያሉት። ሌሎች ጥያቄዎችን ለማስተናገድ መጀመሪያ የሕዝባችን የማንነት ጥያቄ ምላሽ ሊሰጠው ይገባል። ከዛ በኋላ ተፈናቃይ ስለመመለስ፣ ተፈናቃዮችን መልሶ ስለማስተዳደር በተመለከቱ ጉዳዮች መነጋገር እንችላለን። መጀመሪያ ግን ይህንን ቅድመ ሁኔታ መመለስ አለበት፣ ብለዋል የተባሉት እንግዲህ ጌታቸው ረዳም በዚህ መሀል ነው እንግዲህ ተበሳጭቶ ኮሎኔል ደመቀና አቶ ክብራብ እንደሚሉት አይመስለኝም፣ የህዝቡ ፍላጎት በሚል ከእናንተ ጀርባ የህዝቡ ፍላጎት ሌላ ነው የሚል ፍላጎት እና እሱን በቀጥታ ማግኘት አለብኝ የሚል እንደዚሁ አንድምታ ያለው ንግግር ተናግሯል ተብሏል። እነሱም ለዚህ ምላሽ ሰጥተውታል። እንግዲህ ለዘመናት እየታገለ ያለ ህዝብ ነው። ውክልናውን እያረጋገጠ ነው፣ አስተዳደሩን ማረጋግጧል እናንተ እንደምትሉት ሌላ ህዝብ የለም። የወልቃይትን ህዝብ እኛን የምናውቀው ውክልናውን በዚህ መንገድ ትግሉንም እያደረገ ነው ሲሉ ነው ምላሽ የሰጡት። በኃይል የሚመጣ ኃይል ካለም ይሄ ትውልድ ብቻ ሳይሆን ቀጣዩም ትውልድ ለማንነቱ የሚከፍለውን ዋጋ ይከፍላል። ስለዚህም ዝግጁ ነው። ስለዚህ ከዚህ ባሻገር ባሉት ሰላማዊ መንገዶች የህዝብ ጥያቄ እንዲፈታ ነው ጥያቄ ያቀረቡት። አጠቃላይ ፖለቲካዊ ሁኔታዊ ትላንቱ ሲታይ ይህንን ነው የሚመስለው እንግዲህ በመንግስት ሚዲያዎች የተዘገበውም የተገለጸውም እንዳለው ሆኖ ግን መሰረታዊ ሁኔታዎቹ ግን ይህንን ነው የሚያሳዩት። አሁን አብይ አህመድ ጌታቸውን በመጠቀም በሰሜን ኢትዮጵያ ያለው በተለይ የትግራይን የኤርትራና ሌሎች አካባቢዎችን ያለውን ሁኔታ ለመበታተንና በጌታቸው ስር ፖለቲካውን አስገብቶ የሱ አጋዥ እና የሱ ተባባሪ ለማድረግ ለሚያደርጋቸው የፖለቲካ እንቅስቃሴዎች ጌታቸው ረዳ እየሄደበት ያለው መንገድ እጅጉ በትኩረት ሊታይ የሚገባ ነው። እንግዲህ ከነደብረ ጽዮን ቡድን ባሻገር ካለው ሁኔታ በሁለት መንገድ ነው ተሰልፎ እያደረጉ ያሉት ወደ ሌሎች መረጃዎች ሲሄድ የእስራኤልና የአሜሪካ የኢራንን ጉዳይ እየተመለከተ መረጃ ነው የያዝኩት። እስራኤል አሜሪካና ኢራን አሜሪካ በሰጠችው መግለጫ አስራ ሁለት ቀናት የዘለቀው ጦርነት የተኩስ አቁም ስምምነት ተደርሶበታል ይህም ለዓለም መልካም ዜና ነው ብለዋል ዶናልድ ትራምፕ የአሜሪካው ፕሬዚዳንት። እስራኤል ወታደራዊ ዘመቻዬን በድል ስላጠናቀኩና በስኬት ስለጨረስኩኝ የተኩስ አቁሙን እቀበለዋለሁ ስትል ምላሽ ሰጥታለች። ኢራን የተኩስ አቁሙን አልቀበለውም፣ የበቀል እርምጃ ይቀጥላል ብላለች። እንግዲህ ምንም እንኳ ዶናልድ ትራምፕ ኢራን ተኩስ አቁሙን ተቀብላለች ቢሉም፣ እሷ ግን አልተቀበልኩም እያለች ነው የምትገኘው። ዛሬ ማለዳ ኢራን ወደ እስራኤል ከተሞች ባስወነጨፈቻቸው ሮኬቶች ከፍተኛ ፍንዳታ ደርሷል። በዚህም ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ነው የተባለው። በትንሹ አምስት ንጹሀን ሳይገደሉ አልቀሩም። 17 የሚሆኑ ደግሞ ቆስለዋል ነው እየተባለው። እስራኤል ደግሞ ትናንትና አመሻሹና ሌሊቱን የኢራን የባላስቲክ ሚሳይል ተቋማትን አውድሜያለሁ ብላለች። የወታደራዊና የባላስቲክ ሚሳይል መጋዘኖችን፣ ማምረቻ ቦታዎችን፣ ማስተኮሻዎችን፣ ማስወንጨፊያ ማዕከላትን በሰላሳ ጀቶች ድብደባ አድርጌ አውድሜያቸዋለሁ ብላለች። ይህንን ተከትሎ እንግዲህ የኢራን ከፍተኛ የኒውክለር ተመራማሪ ሳይንቲስት ጭምር ስለመገደሉ ነው መረጃዎች እያሳዩ ያሉት አጠቃላይ ባለፉት አስራ ሁለት ቀናት በኢራንና በእስራኤል መካከል እንደውም ደግሞ አሜሪካ ዘግየት ተብሎ በተቀላቀለችው ጦርነት በ29 የሚደርሱ የኢራን ቁልፍ ወታደራዊ፣ ፖለቲካዊ፣ የደህንነት ሰዎችን ጨምሮ የኒውክሌር ሳይንቲስቶች ተገድለዋል። ይህም ለኢራን ከፍተኛ ኪሳራ ነው። በትውልድ በረጅም ልምድና እውቀት የተካኑ ወታደራዊ፣ የስለላና የኒውክሌር ሳይንቲስቶቿን አታለች። ሌላው ትላንትና ኢራን በኳታር የሚገኘውን የአሜሪካ ወታደራዊ ማዘዣ መደብደቧን ተከትሎ በመካከለኛው ምስራቅ አጠቃላይ የሚገኙ ሀገራት የአየር ክልላቸውን ዘግተው ነበረ። ሆኖም ሌሊቱን በርካቶቹ አረብ ኤሚሬትስን፣ ኳታርን፣ ባህሬን ጨምሮ የአየር ክልሎቻቸውን ክፍት አድርገዋል ሲሉ ነው መረጃዎች የሚያሳዩ። ትላንትና ኢራን በፈጸመችው የሚሳይል ጥቃት አሜሪካ ወታደራዊ ይዞታ ላይ በሰዎች ላይ የደረሰ ጉዳት የለም። ይህም ለዲፕሎማሲ ቀድሞ ተነግሮ የተደረሰ የተፈጸመ የአጸፋዊ ጥቃት ነው ሲሉ ነው መረጃዎች የገለጹት። ይህንንም ዶናልድ ትራምፕ ጥቃት አንፈጽምም ምላሽ አንሰጥም ያሉበትን ጉዳይ ዲፕሎማቶች ቀድመው የኢራን ባለስልጣናት ለዲፕሎማቶች አሳውቀው ነው ጥቃቱን የፈጸሙት፣ በሰዎች ላይ ጉዳት እንዳይደርስ ብለዋል። ይህን በተመለከተ ትናንትና ናም ነበረው ዘገባ ጥቃቱ የፈጸመው ሶሪያ ነው የሚል ዘገባ አድርቻችሁ ነበር። ኳታር የሚገኘው የአሜሪካ የወታደር ማዘዣ ጣቢያ ነው በኢራን ጥቃት የተፈጸመበት። ለሳት ያስኳቸው አጫጭርና ረጃጅም ዘገባዎች ዓለምቀፍ አገርአቀፍ እነዚህ ነበር የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ጎር እስከምንገናኝ መልካም ጊዜ